ለምንድነው ይህን ያህል የኢትዮጵያ ልብ ሰዎች የሚያንገበግበው? የትግራይ ሉዓላዊ ግዛት የትግራይ ሉዓላዊ ግዛት የሚባል የለም። የአማራ ሉዓላዊ ግዛት፣ የኦሮሚያ ሉዓላዊ የሚባል ነገር የለም። የመንግስታት በመጡ ቁጥር ኢትዮጵያን ጂኦግራፊያዊ ክልሎች ለአስተዳደር በሚያመቻቸው መንገድ ማስተካከል ይችላሉ። እግዚአብሔር አስምሮ የሰጠን መሬት የለም። ቲፒልፍ ሲመጣ ያሰመረው ነው ሲያሰምረው ኢትዮጵያን የሚኖርባት ሳይሆን የሚውልባት ለነገ ጎጆ መውጫ የሚፈልጋት ሀገር መሆኗን በተግባር በሥራ እያሳየ ቡድን ነው። ስለዚህ ትግራይ የሚባል ሪፐብሊክ ለመመስረት ስለሚያግዝ፣ በሌላም በኩል ለም ቦታ ስለሆነ ወልቃይት ጠገዴን ስልጣን ላይ ከመምጣታቸው በፊት ካርታ ላይ መክተታቸውን እና አቶ አብርሃም ያየ እና አቶ ገብረመድህን አርአያ ከአንድ ዓመት በፊት ተናግረው ዛሬ ቪዲዮ አለ። ከአንድ ዓመት በፊት ቲፔልፍ ወደ ስልጣን ከመምጣቱ ከአንድ ዓመት በፊት በ1982 አዲስ አበባ ገብተው የኢትዮጵያ ቴሌቪዥን ላይ የተናገሩት ያው ደግሞ በመጽሐፍም ታትሞ ወጥቶ በግሌም እጄ ያለ መጽሐፍ ነው። በፒዲኤፍም በስፋት የተሰራጨ መጽሐፍ ነው። ስለዚህ በዛ መልክ ቲፔሌፍ መጥቶ ካሰመጣ በኋላ ያሰመረውን ነገር መነካት የለበትም የሚል ክርክር እንዴት ነው ተግባራዊ ሊሆን የሚችለው? እዛ ቦታ ላይ ያሉት 27 ዓመት ደም ያነቡ ሰዎችስ አንተ የምትፈልገውን ብቻ ያኛው የሚፈልገው ሁል ጊዜ ጥያቄው ስታንተን ግምት ውስጥ አይገባም። ጥያቄው መሆን ያለበት ሰዎቹ ተመልሰው ዜጎች ናቸው፣ ሀገራቸው ነው። ከቲፒኤልኤፍ ሰዎች በላይ እዛ ካሉት ጋር ወንድማማቾች ናቸው። ለዚህ ደግሞ ስንት ሲባልባቸው ወደ ስታትስ ኮ ይመለስ መጀመሪያ ይላሉ። ስታትስ ኮማ አንተ ያሰመርከው አይደለም። ስታትስኮ አንተ ከመምጣት በፊት ሁለት የሚወዛገቡ ኃይሎች ካሉ ተወዛጋቢዎቹ ቡድሮች ውዝግብ ከመጀመራቸው በፊት ወደ ነበረበት ነው የሚመለሰው። ስለዚህ ወልቃይት ጎንደር ነው፣ ራያ ወሎ ነው። ያኔ ደግሞ አማራ የሚባል ክልል ስላልነበር ወደ አማራም ወደ ምንም ደሞ ተብሎ ሊጠቀስ የሚችል ነገር አይደለም።